የተለያዩ ዘርፎችን የሚያስተሳስር በእያንዳንዱ ጓዳ አንኳኩቶ የሚገባ ሀገራዊ አቅም በትናንትና ሁለት ከምስራቅ ኢትዮጵያ ተመርቋል፣ ግንባታም ተጀምሯል። ጋዝ ማውጣት ሥራ ከመቶ ዓመታት በላይ የቆየ ጥናት፣ በርካታ አስርት ዓመታትን ያስቆጠረ ወደ መሬት የማውረድ ጥረት ፍላጎቱንም ሀገርንም ሳያሻግር ወደ ኋላ ቀርቶ ጎትቶም ጭምር ቆይቷል። ለዚህ ምላሽ የሚሰጠው መንግስት፣ በማንሰራራት ዓመቱ ለዚህ የዘመናት ጥያቄ ምላሹን ሰጥቷል። በ1940 አካባቢ ጋዝ በዚህ አካባቢ እንዳለ ምልክት ታይቶ በ1940 ሰባ አንድ በስልሳዎች ጀምሮ በሰባ አንድ የመጀመሪያው ጉድጓድ ተቆፍሯል። አጠቃላይ ይህ ጊዜ ስትወስዱት የመጀመሪያው ጉድጓድ ከተቆፈረ ሀምሳ በላይ ዓመት ሆኖታል። ጥናት ከጀመርን ኦልሞስት 15 ዓመት ነው። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ ሀምሳ ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይሄንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ለትናንሹ ችግር ትናንሽ መፍትሄ አንሰጥም። ይህ ድምር አቅም መንግስት ለችግሮች የሚያስቀምጠው መፍትሄ አሻጋሪ እንጂ ጊዜያዊ እንዳልሆነ ማሳያ ስለመሆኑ ጠቅላይ ሚኒስትር ዶክተር አብይ አሕመድ በምረቃ መርሃ ግብሩ አንስተዋል። ችግሮችን የሚከተል ሳይሆን በተባበረ ክንድ የቀደመ ግዙፍ አቅም የሚያስቀምጥ ሀገር ካለፈው ቁጭት ተነስቶ እየተገነባ ነው። በእርግጠኝነት ለኢትዮጵያ ህዝብ ማረጋገጥ የምወደው ዛሬ ያየናቸው ፕሮጀክቶች ሶስት ዓመት ባልበለጠ ጊዜ ውስጥ ፈጽመን እንደተለመደው ሪቫን እንቆርጣለን። ትናንሽ ችግሮች በትናንሽ መፍትሄዎች መፍታት ችግሩን ከመሰረቱ አይቀርፈውም። ትናንሽ ችግሮች በትናንሽ መፍትሄ መፍታት ማለት ችግሩን መከተል ማለት ነው። በመደመር መንግስት በግልጽ እንዳስቀመጥ ነው ትናንሹን ችግር በትላልቅ መፍትሄ መፍታት ሊፕሮግ ማድረግ ነው፣ መዝለል ነው። ችግርን መከተል ሳይሆን ችግር እንዳይከተለን ማድረግ ነው። ይህ ለኢትዮጵያ ብልጽግና ከፍተኛውን ሚና እንደሚጫወት ለሌሎችም የሚተርፍ ስንቅ ስለመሆኑም ነው ጠቅላይ ሚኒስትሩ የጠቀሱት። ለዚህ ቀዳሚ ተቋዳሽ ደግሞ ጎረቤት ሀገራት መሆናቸው አይቀሬ ነው ያሉት ጠቅላይ ሚኒስትሩ፣ ለዚህ መሳካት የድርሻቸውን መወጣት እንዳለባቸው ጠቁመዋል። የኢትዮጵያ ብልጽግና ለሁሉም የእኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትሕትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሬን ማቅረብ እፈልጋለሁ። ኢትዮጵያን ማልማት የተሻለው እንዲገባት ማድረግ ዋነኛው ስንቅ የሆነው ጉዞ ቃል የገባውን እየፈጸመ በተግባር እያሳየ እንደሚቀጥልም ተመላክቷል። የሀገርን ብቋቅም በመገንባት የሚያስፈልገውን መለመን ሳይሆን ሰርቶ ማግኘት እንደሚቀጥልም ጠቅላይ ሚኒስትር ዐቢይ አሕመድ ተናግረዋል። ወደቡም ቀጣዩ የቤት ስራ ነው። ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና፣ እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ፣ ጊዜ እንዳያልፈባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል። ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም። ለዚህ መሳካት የነበሩ ቅንጅቶች ለቀሪዎቹም መቀጠላቸው የስኬቱን መንገድ አጭር ያደርገዋል።